ግን በጣም ገርሞኛ ከልብሴ ጋር መመሳሰሉ። ዛሬ እንግዲህ ሸማ አልያዘሽም፣ ግን ካልሲ ያመጠሽ፣ እንዲ ለቲቪት። አይ በጣም ሸመመኝ፣ ግን እውነት በጣም ነው ሽም ያዘኝ። አሁን ግልጽ የሆነልሽ ይመስለኛል የብሩክ ስጦታ አይደለም እያልሽ እየተንጫጫሽ የነበርሽ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ወደ ሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንኳን ለኃያሉ ለቅዱስ ገብርኤል መታሰቢያው ቀን አደረሳችሁ። እንኳን አብረው ደረሰን። እንዴት ናቸው? ደህና ናቸው፣ እግዚአብሔር ይመስገን። ና ይህንን አሸንጉሊት የብሩክ አሸንጉሊት አይደለም በዛ ላይ ማለት ነው ማርያምን ብለው እየማሉ ማለት ነው። እረ፣ ወይን የበላቸው ስንት አይነት ሰዎች አይምሯችንን እየተደፈናለ ማለት ወደ ኋላ ሄደው ያላዩት ልጆች ናቸው ብዬ አስባለኝ። ሚዲያውን በአንድ እግር ያቆሙት ማለት ነው። ና አሁን እሺ ትላንትና ራሱ ነግሯችሁ ማለት ነው፣ ነግሯችሁ ማታው ነው። በዚህ ርዕስ ገብታችሁ ነበረኝ። የእሷ ሸንጉል የእሷ አይደለም ምናምን አገባችሁ። እረ ወይኔ፣ ጭራሽ እኮ ለምሳሌ ምንም አታቁትም አይደለም። ብሩኬን ምን አገባችሁ እሷን። ሀይሚንም አታቁም። ባለፈ እኮ ተናግራለች። የኔ ማንነትን አታቁም የኔ ባክግራውንድን አታቁም። ወድሽ ነበረ፣ አሁን ግን ጠላሁሽ፣ አይ ዶን ኬር ብላለች። እሱ ራሱ መልስ አይሆናችሁም? የእውነት ይሆናችኋል እኮ። የእውነት በጣም ነው የሚደብረው። አታሰድቡን። ለምሳሌ እኔ ብሩክም ሀይሚም የሰፈሬ ልጆች ናቸው። አላቃቸውም፣ ሲሪየስ፣ አላቃቸውም። በአካል ማለት ነው። በቪዲዮ ነው ያየኋቸውን ይማያቸውም ማለት ነው ሶ ምንም የማታውቋቸው በቪዲዮ ብቻ አይታችሁ ያንቺ ህይወት እኔ ልኑርልሽ ያንተ ህይወት እኔ ልኑርል ይቻላል ይመጣዋል አይመጣውም ምን አለ ቤተሰቦቻችሁ ወንድሞቻችሁ ብትቆጣጠሩ እንደዚህ ማለት ነው መቼም ከሀገር የወጣ ነው ደልቶን አይደለም አይደለም ደልቶን አይደለም መማር ስንፈልግ የምንማርበትን ገንዘብ አጥተን የወጣን ያልፍልናል ብለን ቤተሰቦቻችንም፣ ከኛም አልፎ ጎረቤታችን ጎረቤቶቻችንን ያልፍላቸዋል ብለን ነው የተሰደድ ነው አይደል? እንዴ ደልቶ የመጣ አለ ብዬ አላስብም። ደልቶ እንዳደገ ደልቶን ከቤተሰቡ ጋር ይኖራል እንጂ ይሰደዳል ብዬ አላስብም። ሶ የመጣችሁበትን አትርሱ። የእውነት ማን ምንም የማታቆተን ዩቱበር ያንተ ህይወት ሆኜ ልኑርልህ፣ ወጣህ፣ ገባህ፣ ለበስክ፣ እንዲህ እንደዚህ ኮንትሮል የምታደርጉት እናንተ እነ ማን ናችሁ? ማን ናችሁ? እና ነው እና በጣም ይደብራል። በጣም ነው የሚደብረው። የምር ወንድምሽን ተቆጣጠሪ እህትሽን ተቆጣጠሪ፣ የእውነት በጣም ይደብራል። አንዳንዴ በቃ ሰው ያልሆነው ሆነሃል ስትሉት እናንተ ናችሁ የምትኮነኑት፣ የውነት ትኮነናላችሁ። እያስባለውኝ ሀይሜ አይፈልጋትም። ሀይሜ ለስራን ብቻ ነው የሚፈልጋት ሀይሚ ጓደኛዋ ነች፣ እንዲ እንጂ ፍቅረኛዋ አይደለችም። አረ እባክሽ አንቺ እንደዛ ነው፣ በጓደኝነት ብዙ ጊዜ ያሰልፈሻል። ከጓደኛሽን በነገራችን ላይ የሚፈልጋችሁ ለትዳር ብሎ የሚፈልጋችሁና ለጊዜው ብሎ የሚፈልጋችሁን ወንድ ጠንቅቃችሁ ማወቅ አለባችሁ። በዚህ አጋጣሚ ማለት ነው ለትዳር የሚፈልግሽን ወንድ ሴትነትሽን አይጠይቅሽም። ሁሌ እንትነት ትሆኑ ማርያምን። ለትዳር የሚፈልግሽን ይህ በኋላ የልጆቼ ናት ትሆናለች ብሎ ያሰበሽን ልጅ ሶስት ወር አራት ወር ምናምን ሲቆዩ ወዴት ነው? ወደ ሴትነት ነው የሚጠይቁት እነሱ። ትክክል የሚፈልግሽን ወድ እዚህን አይነት መስፈርት አያስቀምጥሽም። ምክንያቱም ዞሮ ዞሮ የራሴ ነች ብሎ ስለሚያስብ አንቺ ያሰብሽበትን አላማ እስክትደርሺ ሁሉም ጊዜና ቦታ አለው ብሎ ስለሚያስብ የዚህን ቦታ አይጠይቅሽም ማለት ነው። ሶ ሀይሚና፣ ብሩኬ በዚህ ማወቅ ትችላላችሁ ማለት ነው። ፎር ኤግዛምፕል ትላንትና ከብሩኬ ጋር ያለሽን ምንድን ነው ግልጽ አርግልኝ ብሎኛል። በዚህ አጋጣሚ አርግለት ስትለው ምንድን አላት እሷ ነገረች፣ ይበቃል አላለው። እሷ ደግሞ ቶሎ ብላ እኮ እኔ የነገርኩን ነው ምንም የለንም ማለችው። ያ ማለት ውስጣቸው ይተዋወቃል፣ ይናበባል ማለት ነው። እና ፍቅራቸው ውስጥ በውስጥ ነው ያዙት፣ ውጪ ማውጣት አይፈልጉም። አሁን ያው ብሩኬ የፈለገውን አግኝቷል፣ አሳክቷል። ካሁን በኋላ እንደሚያወጣው ግልጽ ነው፣ ያስታውቃል ማለት ነው። እና ሰከን ብላችሁ ጠብቁ፣ የማይሆን ነገር ባታወሩ ጥሩ ነው ማለት ሰው መኮንን ራሱ እኮ ሀጺያት እንደሆነ ታውቃላችሁ ሀጺያት ነው ትላንትና የሆነ ቪዲዮ ሲዘዋወር እያየሁ ነበረ። ኮካ ድርጅት የሄዱበትን ማለት ነው ቭሎግ ሰርቷል፣ ሶሲና ብሩክ ማለት ነው። እና በጣም በተለያየ አቀነባብራቸው ሲዘዋወር እያየው ነበረ፣ እና በጣም ነው የገረመኝ። ማለት የእኛ ቤታችን ጉድፍ ደብቀን ሸፍነን በቃ የሌላ ሰው አንተ ጉድፍ አንተ ሀጢያተኛ እያልን ነው በቃ። በጣም ገረማችሁኝ ማለት እኔ እንጂ አስተሳሰባችን እንደ የመልካችን እንደሚለያይ ነው ያየኸበት። ለሁላችን ልቦና ይስጠን። የእውነት በጣም ነው የሚገርመው። በጣም ያሳዝናል፣ ይደብራል ሲበዛ ማለት ነው። ብሩኬኮ ለኦዲየንስ አንድ መልስ ሰጥቶ ያቅም ነበረ እና መልስ እንዲሰጥም ያደረጋችሁ እናንተ ናችሁ። የሰው ልጅ በስድብ እንደማይመለስ ማወቅ አለባችሁ። የሰው ልጅ በስድብ አይመለስም። የእውነት ነው የምላችሁ እና እሱ ሰማ ሰማ አያችሁ አደለ። ልክ ልካችሁ ነው የነገራችሁ ትላንትና ማለት ነው ሲኦል ምገባ እኔ በእኔ ኃጢአት ወንድሜ አይኮነንማ እህቴም አትኮነንም። እኔ እራሱ ብቻ ነኝ መኮነ ነው። ገነትን ምገባበትን ማቀውኔ ነኝ። ሲኦልን ምገባበትን ማቀውኔ ነኝ። አደለ ማንም አደለም። ሶ አንተ የምትገባበትን ይሄ ነው እያላችሁ ነው። እናንተስ ገነት ነው የምትገቡት ማለት ነው። ወይኔ፣ የበላቸው እናንተማ፣ ልቦና ይስጣችሁ። አንዳንዶቻችሁ ልቦና ይስጣችሁ። መልካም ቀን